ዛሬ ደግሞ ጉዟችን ወደ ጻድቃነ ማርያም ነው። እንግዲህ ባለፈው ነገርኳችኋለሁ ጻድቃነ ማርያም ቪዲዮ ያው እለቅላቸዋለሁ ብዬ ነበረ። ያው በዳታ ምክንያት ቪዲዮ መልቀቅ አልቻልኩም፣ ዳታ ብዙ እየሰራ ስላደለ ማለት ነው። እንግዲህ ዛሬ ጻድቃነ ማርያም ቤተ ክርስቲያናን ተሳልመን ቀጥታ ወደ ገዳሙ ነው እያመራን ያለ ነው ማለት ነው። ሰላም ሰላም ብያለሁ። ውድ ነው የተከበራችሁ ውድ የቻናሌ ቤተሰቦች፣ በሀገርም በውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁም ሰላማችሁ ብዙት ይበልልኝ። ሙስሊም እህት ወንድሞቼም ሰላም ሰላም ብያለሁ። ሰላማቸው ብዙ ትረፍ ይበል። እንዴት ናችሁ? ደህና ናችሁ? ይን ያለ ፈጣሪ ይመስገን በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ ባለፈውም ነግሬያችሁ ያለው ስውሩ አማራ በለቀቁት ቪዲዮ ላይ ማለት ነው። እንግዲህ ያው በገዳሙና ጻድቃነ ቤተክርስቲያኑ ያለበት ትንሽ ይራራቃል። ቤተክርስቲያኑ ጋር ከወረድን በኋላ ቤተክርስቲያኑ ተሳልመን ብለን ቀጥታ ይሄድ ነው ወደ ገዳሙ ነው ማለት ነው። ወደ ገዳሙ ስንሄድ እንግዲህ በእርግጥ ከቤተክርስቲያኑ እገዳሙ ጋር አካባቢ ድረስ መኪና ይወርዳል። እኛ ስላላወቅን መጀመሪያ ላይ ከላይ ቤተ ክርስቲያን ጻድቃን ነች ሲሉን አዎ ብለን ቤተ ክርስቲያኑ ጋር ነበር የወረድነው። ነገር ግን ከቤተ ክርስቲያኑ እገዳሙ ወይ ደግሞ ጸበሉ ያለበት ቦታ ጋር ድረስ የባጃጅ ስልሳ ብር ስልሳ ስልሳ ብር ነበር የባጃጅ ማለት ነው። ይህን ስላላወቅን ነው። በነገራችን ላይ ቀጥታ የሚሄደው ቀጥታ መናኸሪያ ያወርደም ቢሆን በእግር መሄድ ይቻላል። እንደገናም ደግሞ በባጃጅ ያንን ካደረግን በኋላ እንግዲህ ክዳ ጉዘን የተወሰነ ደቂቃ ከተጓዝን በኋላ ገዳሙ ደርሰን ገዳሙ እንግዲህ ማረፊያምን ከተሰጠን በኋላ ያለውን ነገር እዛ ተጠቅመን በሰላም ተመልሰናል ማለት ነው። በጣም ደስ የሚል አካባቢ፣ ጸጥ ያለ ሰላም ያለበት፣ በእውነት እኔ እንጃ ከሁሉም የተለየብኝ ቦታ ነው። ጻድቃነ ማርያም እንግዲህ ያያችሁት አይታችኋል። ያላወቃችሁት ደግሞ አገርም ያላችሁ ከሀገር ውጭም ያላችሁ ሄዳችሁ እዛ መንፈሳችሁን ብታድሱ በጣም ደስ ይለኛል። እግዚአብሔርን በጣም ነው። ልዩ ቦታ ነው። አክስቴሩ በቃ እያያችሁ የምትሄዱት ተፈጥሯዊ ነገር በጣም ነው የምትደነቁት፣ በጣም ነው የምትገረሙት። ያው ባጃጅ ላይ ፈኛ ለመቅረጽ ብዙ ሁሉንም እንደዚህ ለማስገባት ስላልተመቸ ነው እንጂ በጣም ደስ የሚል አካባቢ፣ ጽዳቱ፣ የሰው እንግዳ ተቀባይነት፣ ሰው ለሰው ያለው አዘኔታ ያን ስታዩ በጣም ደስ የሚል በጣም ልዩ ቦታ ነው። እንግዲህ ይህ የምታዩት ሰው በታች ጸበልተኛው ልብስ የሚያጥበት ጸድቃነ በጣም የሚለይ የሚገርም ገዳም ነው። በጣም ደስ የሚል እዛ፣ በቃ ከዚህ እኛ የሚጠበቅብን ሄደን ያለውን መንፈሳዊ ነገር መቀበል ብቻ ነው። ምክንያቱም እዛ ሁሉም ነገር አለ። በነገራችን ላይ ጸበሎ ጋ ያለው አካባቢ ያለው ጽዳት ያለው ጸጥታ ያለው ሰላም ለነግራችሁ አልችልም። ያየችሁት እንግዲህ አይታችኋል፣ እናንተም መናገር ትችላላችሁ። ያላየችሁት ግን ኤዩብ ከምጋብዛችሁ ቦታ መካከል ጻድቃነ ማርያም ነው። የምር ማለት ነው። በጣም ደስ የሚል ልዩ ልዩ ልዩ ደግሜ ደጋግሜ ብሄድ የማይሰለቸኝ ቦታ ነው እና ሰላም ያለበት ጸጥ ያለበት ራሳችሁን የምታዳምጡበት ራሳችሁን የምትፈትሹበት ቦታ ነው። እዛ ሁሉም ነገር አለ። ልብስ ማጠቢያቸው አዘጋጅተው እዛ እንዳለ ሳፋ ራሱ አያስፈልግም ሁሉ ነገር አለ። በጣም ነው ደስ የሚለው። በጣም ደስ ያለኝ እግዚአብሔር ይመስገን አንዳንዴ ምንድነው ፈተና ራሱ ለበጎ ነው። ብዙ ነገር ሊያሳያት ሊያስተምረን ሲል በተለያየ ነገር ልንፈተን እንችላለን፣ ግን ተስፋ ቆርጠን ከመውደቅ ይልቅ ነገሮችን በእርጋታ መንፈስ ብናያቸው የበለጠ ደስታ የሚሰጠን ነገር ወይም ደግሞ ደስታ የሚሰጠን ቦታ ይወስደናል፣ ፈተና ራሱ ማለት ነው። ስለዚህ እኔ እንጃ በፊት በጣም ነበር የማዝነው፣ በጣም ነበር የማለቅ ሰው ለምን ምን አድርገን ማለት የምትወድ ሰው ሲታመምባችሁ ወይ ደግሞ የምትወድ ሰው የሆነ ነገር ሲሆንባችሁ ተስፋ እስከ መቁረጥ የምትደርሱ ሰዎች አላችሁ እና እኔም ስላለፍኩበት እያለፍኩበትም ስለሆነ ይህንን ስታዩ ተስፋ ትቆርጣላችሁ። ግን ደግሞ እዚህ ቦታ ላይ ስትሄዱ ይህን ስታዩ በቃ ወይ ለካ ለበጎ ነው፣ ደግሞ ወደ ራሳችን የምንመለስበት ነገር ነው እና በጣም ደስ ያለኝ የምር ማለት ነው። እግዚአብሔር ይመስገን። ብቻ ፈጣሪ አምላክ እናቴን ይማርልኝ። እናቴ ድና ደግሞ ደግመን ሄደን እዛ ለምስክርነት እንደሚያበቃን ተስፋ አደርጋለሁ። ውድ ቤተሰቦች፣ የምወዳችሁ ማለት ነው እና ያው ጻድቃነ ማርያም ረጅም ጉዞ ነው ያደርጉት። በነገራችን ላይ ቤተክርስቲያኑ ትንሽ ራቅ ይላል። ገዳሙ ቦታች ነው ያው ማረፊያ ያለው። ጸበል የሚጠመቅ ሰው እታቸው ገዳሙ መውረድ አለበት። ያው እንትን ዋሻው ምኑ ምኑ ስታዩ ያን ስታዩ ሰው ራሱ የሰራው አይመስልም። በጣም ነው የምትደነቁት። ያው ብዙ ወደ ውስጥ ማንሳት ስለማይቻል ነው እንጂ አንስቼ በሳያችሁ ደስ ይለኛል፣ ግን አይፈቀድም። ግን ያን ስታዩ በቃ የሰው ጥበቡን በጣም የእግዚአብሔር ጥበብ በሰው ላይ አድሮ የሚሰራውን ስራ በጣም ነው የምንገረሙ እና በጣም ደስ የሚል ቆይታ አድርገን በሰላም ገብተን እዛ በሰላም ቆይተን ምን ብለን ያለውን ነገር በረከት ተካፍለን አሁን ደግሞ ቀጣይ ዋሻ ብዳነ ያለም እንሄዳለን። ከዋሻ ብዳነ ያለም ደግሞ ወደ ሰሜነሽ ኪዳነ ምሕረት እዛም እንሄዳለን። እንደ እግዚአብሔር ፍቃድ እኛ እናስባለን፣ ደግሞ እግዚአብሔር ይፈጽመው ማለት ነው። እንግዲህ ያው መንገዱ ራሱ እንትን ሆኖ ግን በጣም ደስ ይላል። ወጣ ገባ ወጣ ገባ ብቻ ያያችሁት እስኪ ኮመንት ላይ ጻፉ። ጻድቃነ ማርያም የሄዳችሁ ኮመንት ላይ ጻፉ። እንዴ ነበራችሁን ደስታ? እኔ በጣም ነው ደስ ያለኝ። ከእስንት ቦታ ሄጃለሁኝ፣ እንቃ ሁሉም የተለየብኝ ነገር አለ። ምክንያቱም የተለየብኝ ምክንያት ስላቸው፣ አብዛኛውን ጊዜ በሌሎች አካባቢ ስንሄድ ብዙን ጊዜ እኛው ራሳችን ብዙ ነገር የምናደርገው ነገር አለ። እዛ ግን ፀጥ ረጭ ያለ በቃ እንጃን ያለቀም ብቻ ምን እንደምላችሁ አበዛ ሽብኝ እንዳትሉኝ ማለት ነው። እና በጣም ደስ ይላል። በተለይ በተለይ ውጭ ያላችሁ እህት ወንድሞች፣ አረብ ሀገር ያላችሁ ሀገር ስትመጡ ወዲያ ወዲህ፣ ወይ ደግሞ ቶሎ ወደ ስራ ከመግባታችሁ መጀመሪያ ራሳችሁን አረጋግታችሁ የሆነ የተወሰነ እንዲያው ትንሽ ጊዜም ቢሆን ወደ ቤተ ክርስቲያን ወደ ገዳም ብትሄዱ እመክራችኋለሁኝ። ተረጋግታችሁ ስራ ትጀምራላችሁ ቢያንስ የሆነ ችግር ቢገጥማችሁ እንኳን ተስፋ እንዳትቆርጡ፣ እዚ ያሉ አባቶች እዚ ያሉ እናቶች የሚሰጡት ትምህርት የሚሰጡት ተግሳጽ ጥንካሬ ይሆናል። በአሁኑ ሰዓት ብዙ አይነት ፈተና አለ፣ ብዙ አይነት ችግር አለ። ሀገራችን ውስጥ ያለውን ነገር ሁላችንም እናውቃለን። እንደዛም ሆኖ ግን ይሄን ስታዩ ለካ አሁንም ፍቅር አለ፣ ለካ አሁንም አብሮነታችን አለ፣ ለካ አሁንም መተሳሰባችን መረዳዳታችን አለ ብለን የምናስብበት ቦታ ቢኖር የት ነው? እንደዚህ አይነት ቦታ ነው። እና በጣም ደስ ብሎኛል። እግዚአብሔር ይመስገን። ያው ነግሬያቸዋለሁኝ፣ ድንገት ነው የመጣሁት። ኮንትራቴ የራሱ ገና አመት ከስድስት ወር ምናምን ይቀረዋል። ስለዚህ ለምኑ ነው ብዬ ነው። በእርግጥ ሰው ከቁሳዊ ነገር ይበልጣል። ገንዘብ እናገኛለን፣ ግን ደግሞ ገንዘብም ከሌለን ወዴትም አንድ ስቴፕ እንኳን መሄድ አንችልም። ለእያንዳንዷ ነገር በአሁኑ ሰዓት በተለይ ሁሉ ነገር የኑሮ ውድነት አለ፣ የተለያየ ነገር አለ። ብቻ ከባድ ነው። ቢሆንም ደግሞ አይንም ይበልጣል በሚል ነው የገባሁት። ይሄን መግባት አንዳንዴ ለምን መጣሁ የሆነ ሰዓት ላይ ቶሎ አልሄድንም ነበር እና ከሳምንት ምናምን ቆይቼ ነው በቤት ተነስተን ይሄድ ነው። በዛ በሳምንት ውስጥ እንዲሁ ለምን መጣው ብዬ ሁላ ተማርሬ ነበር። ግን እዚህ ቦታ ላይ ሲሄድ እግዚአብሔር ይመስገን ተመስገን ብያለሁ። በጣም ደስ ብሎኛል። እግዚአብሔር ይመስገን በጣም ብዙ ሰው ያየሁበት ብዙ ተስፋ ያገኘሁበት ቢያንስ፣ በወድቅ እንደምነሳ በአጣ እንደማገኝ ማንኛውም ሰው ያሰበው ቦታ ላይ ደርስ ይችላል ወይ ደግሞ ያሰበው ነገር ላይ ሊሳካለት ይችላል። ያ ነገር አልተሳካም ማለት ህይወት አይቀጥልም ማለት አይደለም። ህይወት ብዙ አይነት ፈተና ሊገጥመን ይችላል፣ ግን ህይወት ይቀጥላል። እኛ የሆነ ነገር አስበን ያ ነገር ካልተሳካልን በቃ ብለን መተው የለብንም። ሌላ አማራጭ መፈለግ አለብን። ሁሉ ነገር ወደ እኛ የሚመጣው ፈተና በጎና መልካም ነገር ይዞ እንደሚመጣ አረጋግጬበታለሁ። ተመስገን ነው። የእውነት ለሁሉም ነገር እግዚአብሔር ይመስገን። ብቻ እግዚአብሔር ፍቃዱ ከሆነ መብርሃን ፍቃዷ ከሆነ የእናቴን ማዳን አሳይታኝ እናቴ ድናልኝ እኔም እንደ ሰው ያሰብኩበት ቦታ ደርሼ ብዙ ሁላችንም በተለይ እንደዚህ ዩቲብ የከፈትን ልጆች ብዙ የምናስባቸው ነገሮች አሉ። ያንን ነገር እንድናሳካ እግዚአብሔር አምላክ ይርዳችሁ ይርዳን። የምር ሁላችሁም፣ ብዙዎቻችሁ ሰውን ለመርዳት አቅመ ደካመን ለመርዳት እንደምትሰሩ አቃለሁ። በቅርብ በግልም እንዲሁም ላይቭ ላይም ሆነ ምን ላይ ሆነ ስናወራ የምናረጋቸው የከፈት ነው። ለዚህ ለዚህ የተለያየ ምክንያት፣ እኔም ልክ አላማ አለኝ። የዓላማ እንድሳካ ደግሞ እናንተ ላይክ ሼር ሰብስክራይብ አድርጉልኝ።